ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ በጎንደር ጎርጎራ የአገዛዙን ባለስልጣናት ይዛ የጋየችውን ሄሊኮፕተር አስመልክቶ ከፋኖ በኩል የደረሰንን ሰበር መረጃ ይዘናል። ተከታተሉን። የብልጽግና ባለስልጣናትን ጭና ከጎንደር ከተማ ወደ ጎርጎራ ስትበር የነበረችው ሄሊኮፕተር በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ፋኖች ተመታ ጋይታለች። ሄሊኮፍ ሆነች ባለስልጣኖቹ ዳግም መብረር እንዳይችሉ መደረጉን የገለጸው ደግሞ የአፋ ብሃ በጎንደር ቀጠና ቃል አቀባይ ፋኖ ዮሐንስ ንጉሱ ነው። አርበኛ ዮሐንስ በመልእክቱ በተደጋጋሚ በጎንደር አስገዳጅ ፖለቲካዊ ትዕይንት ማድረግ አለብን በሚል ህዝቡን ሲያዋክብና ሲያሰቃየ ከረመው ያገዛዙ ሹመኛ ዛሬ በጎንደር ዩኒቨርሲቲ ካሰቡት ወከባ እንዲቆጠቡ በተደጋጋሚ ስናስጠነቅቅ የቆየን ቢሆንም ችላ ብለው ማስጠንቀቂያውን ተላልፈው ውለዋል ብለዋል። ስለሆነም ዛሬ ሰኔ 8 2017 አመሻሽ ከጎንደር ከተማ ወደ ጎርጎራ በሄሊኮፍተር ሲበሩ የነበሩ የአገዛዙ ሹመኞች እና ሄሊኮፍተሯ በእሳት ነደዋል፣ ሲል አክሏል ቃል አቀባዩ። አክሎም የሟቾችን ማንነት ለማረጋገጥ ምሽቱ አስቸጋሪ ቢሆንም ከፍተኛ የአገዛዙ ሹመኞችና ሄሊኮፕተሯ ግን በድጋሚ ወደ ጎንደር አይበሩም ብለዋል። በዛሬው ዕለት ተመስገን ጥሩነ፣ አገኘው ተሻገር፣ ታዬ አጽቀ ሥላሴ፣ ዳንኤል ክብረትና አረጋ ከበደን ጨምሮ ጋዜጠኞችና ሌሎች ባለስልጣናት በጎንደር ከተማ እንደነበሩ ግን ለማወቅ ተችሏል። ከሄሊኮፕተሯ መጋየት በኋላ መንገዶች ተዘግተዋል። በበርካታ ቦታዎች ደግሞ በከፍተኛ ሁኔታ የተኩስ ድምፅ እየተሰማ እንደሆነ የአካባቢው የሮሃ ምንጮች ገልጸዋል። አርበኛ ዮሐንስ ንጉሱ ደግሞ ለጎርጎራው ሄሊኮፕተር ስንብት መረጃ ዳንኤል ክብረትን እንዳትጠብቁ ብለዋል። አያይዘውም ጎንደር አዘዞ ካምፕ አለቆቹ ያለቁበት የአብይ ጀሌ በደስታ ይሆን በአዘን ጥይት እያፈነዳ ነው ያለ ሲሆን ባህር ዳር መኮድና አካባቢው ላይ አምቡላንሱ ይሯሯጣል በማለት ገልጸዋል። በድንጋጤ ነጭ ላብ የጨመቀው ሹመኛና ወታደር ይርበተበታል፣ ወደ ሰማይ ይተኩሳል። ግን የሚለወጥ ነገር የለም ሽንፈትን ከመቀበል ውጭ ብሏል አርበኛ ዮሐንስ ጎርጎራ ላይ ተጨማሪ አየር ወለድ ኮማንዶ ዘላይ ለማስገባትና ነፃ ቦታ የማግኘት ጉዳይ ነገሩን ለመቆጣጠር የመጀመሪያው የአገዛዙ ዕቅድ እንደሆነና ይህም እንዳልተሳካ አንስተዋል። ሮሃ በሄሊኮፕተሯ ውስጥ የነበሩና የሞቱ ባለስልጣናትን ማንነት እንዲሁም አጠቃላይ ሁነቱን ማረጋገጥ እንደቻለች ዝርዝር መረጃዎችን ወደ እናንተ የምታደርስ ይሆናል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ በጎንደር ጎርጎራ የአገዛዙን ባለስልጣናት ይዛ የጋየችውን ሄሊኮፕተር አስመልክቶ ከፋኖ በኩል የደረሰንን ሰበር መረጃ ይዘናል። ተከታተሉን። የብልጽግና ባለስልጣናትን ጭና ከጎንደር ከተማ ወደ ጎርጎራ ስትበር የነበረችው ሄሊኮፕተር በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ፋኖች ተመታ ጋይታለች። ሄሊኮፕተሯም ሆነች ባለስልጣኖቹ ዳግም መብረር እንዳይችሉ መደረጉን የገለጸው ደግሞ የአፋ ባሀ በጎንደር ቀጠና ቃል አቀባይ ፋኖ ዮሐንስ ንጉሱ ነው። አርበኛ ዮሐንስ በመልእክቱ በተደጋጋሚ በጎንደር አስገዳጅ ፖለቲካዊ ትዕይንት ማድረግ አለብን በሚል ህዝቡን ሲያዋክብና ሲያሰቃየ ከረመው ያገዛዙ ሹመኛ ዛሬ በጎንደር ዩኒቨርሲቲ ካሰቡት ወከባ እንዲቆጠቡ በተደጋጋሚ ስናስጠነቅቅ የቆየን ቢሆንም ችላ ብለው ማስጠንቀቂያውን ተላልፈው ውለዋል ብለዋል። ስለሆነም ዛሬ ሰኔ 8 2017 አመሻሽ ከጎንደር ከተማ ወደ ጎርጎራ በሄሊኮፍተር ሲበሩ የነበሩ ያገዛዙ ሹመኞዎችና ሄሊኮፍተሯ በእሳት ነደዋል ሲል አክለዋል። ቃል አቀባዩ አክሎም የሟቾችን ማንነት ለማረጋገጥ ምሽቱ አስቸጋሪ ቢሆንም ከፍተኛ የአገዛዙ ሹመኞችና ሄሊኮፕተሯ ግን በድጋሚ ወደ ጎንደር አይበሩም ብለዋል። በዛሬው ዕለት ተመስገን ጥሩነ፣ አገኘው ተሻገር፣ ታዬ አጽቀ ስላሴ፣ ዳንኤል ክብረትና አረጋ ከበደን ጨምሮ ጋዜጠኞችና ሌሎች ባለስልጣናት በጎንደር ከተማ እንደነበሩ ግን ለማወቅ ተችሏል። ከሄሊኮፍተሯ መጋየት በኋላ መንገዶች ተዘግተዋል። በበርካታ ቦታዎች ደግሞ በከፍተኛ ሁኔታ የተኩስ ድምፅ እየተሰማ እንደሆነ የአካባቢው የሮሃ ምንጮች ገልጸዋል። አርበኛ ዮሐንስ ንጉሱ ደግሞ ለጎርጎራው ሄሊኮፍተር ስንብት መረጃ ዳንኤል ክብረትን እንዳትጠብቁ ብለዋል። አያይዘውም ጎንደር አዘዞ ካምፕ አለቆቹ ያለቁበት የአብይ ጀሌ በደስታ ይሆን በአዘን ጥይት እያፈነዳ ነው ያለ ሲሆን ባህር ዳር መኮድና አካባቢው ላይ አምቡላንሱ ይሯሯጣል በማለት ገልጸዋል። በድንጋጤ ነጭ ላብ የጨመቀው ሹመኛና ወታደር ይርበተበታል፣ ወደ ሰማይ ይተኩሳል፣ ግን የሚለወጥ ነገር የለም ሽንፈትን ከመቀበል ውጭ ብሏል አርበኛ ዮሐንስ ጎርጎራ ላይ ተጨማሪ አየር ወለድ ኮማንዶ ዘላይ ለማስገባትና ነፃ ቦታ የማግኘት ጉዳይ ነገሩን ለመቆጣጠር የመጀመሪያው የአገዛዙ እቅድ እንደሆነና ይህም እንዳልተሳካ አንስተዋል። ሮሃ በሄሊኮፕተሯ ውስጥ የነበሩና የሞቱ ባለስልጣናትን ማንነት እንዲሁም አጠቃላይ ሁነቱን ማረጋገጥ እንደቻለች ዝርዝር መረጃዎችን ወደ እናንተ የምታደርስ ይሆናል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች በጎንደር ጎርጎራ የአገዛዙን ባለስልጣናት ይዛ የጋየችውን ሄሊኮፕተር አስመልክቶ ከፋኖ በኩል የደረሰንን ሰበር መረጃ ይዘናል። ተከታተሉን። የብልጽግና ባለስልጣናትን ጭና ከጎንደር ከተማ ወደ ጎርጎራ ስትበር የነበረችው ሄሊኮፕተር በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ፋኖች ተመታ ጋይታለች። ሄሊኮፕተሯም ሆነች ባለስልጣኖቹ ዳግም መብረር እንዳይችሉ መደረጉን የገለጸው ደግሞ የአፋ ብሃ በጎንደር ቀጠና ቃል አቀባይ ፋኖ ዮሐንስ ንጉሥ ነው። አርበኛ ዮሐንስ በመልእክቱ በተደጋጋሚ በጎንደር አስገዳጅ ፖለቲካዊ ትዕይንት ማድረግ አለብን በሚል ህዝቡን ሲያዋክብና ሲያሰቃየ ከረመው ያገዛዙ ሹመኛ ዛሬ በጎንደር ዩኒቨርሲቲ ካሰቡት ወከባ እንዲቆጠቡ በተደጋጋሚ ስናስጠነቅቅ የቆየን ቢሆንም ችላ ብለው ማስጠንቀቂያውን ተላልፈው ውለዋል ብለዋል። ስለሆነም ዛሬ ሰኔ 8 2017 አመሻሽ ከጎንደር ከተማ ወደ ጎርጎራ በሄሊኮፕተር ሲበሩ የነበሩ የአገዛዙ ሹመኞችና ሄሊኮፕተሯ በእሳት ነደዋል ሲል አክለዋል። ቃል አቀባዩ አክሎም የሟቾችን ማንነት ለማረጋገጥ ምሽቱ አስቸጋሪ ቢሆንም ከፍተኛ የአገዛዙ ሹመኞችና ሄሊኮፕተሯ ግን በድጋሚ ወደ ጎንደር አይበሩም ብለዋል። በዛሬው ዕለት ተመስገን ጥሩነ አገኘው፣ ተሻገር ታዬ፣ አጽቀ ስላሴ፣ ዳንኤል ክብረትና አረጋ ከበደን ጨምሮ ጋዜጠኞችና ሌሎች ባለስልጣናት በጎንደር ከተማ እንደነበሩ ግን ለማወቅ ተችሏል። ከሄሊኮፕተሯ መጋየት በኋላ መንገዶች ተዘግተዋል። በበርካታ ቦታዎች ደግሞ በከፍተኛ ሁኔታ የተኩስ ድምፅ እየተሰማ እንደሆነ የአካባቢው የሮሃ ምንጮች ገልጸዋል። አርበኛ ዮሐንስ ንጉሱ ደግሞ ለጎርጎራው ሄሊኮፕተር ስንብት መረጃ ዳንኤል ክብረትን እንዳትጠብቁ ብለዋል። አያይዘውም ጎንደር አዘዞ ካምፕ አለቆቹ ያለቁበት የአብይ ጀሌ በደስታ ይሆን በአዘን ጥይት እያፈነዳ ነው ያለ ሲሆን ባህር ዳር መኮድና አካባቢው ላይ አምቡላንሱ ይሯሯጣል በማለት ገልጸዋል። በድንጋጤ ነጭ ላብ የጨመቀው ሹመኛና ወታደር ይርበተበታል፣ ወደ ሰማይ ይተኩሳል፣ ግን የሚለወጥ ነገር የለም ሽንፈትን ከመቀበል ውጭ ብሏል። አርበኛ ዮሐንስ ጎርጎራ ላይ ተጨማሪ አየር ወለድ ኮማንዶ ዘላይ ለማስገባትና ነፃ ቦታ የማግኘት ጉዳይ ነገሩን ለመቆጣጠር የመጀመሪያው የአገዛዙ ዕቅድ እንደሆነና ይህም እንዳልተሳካ አንስቷል። ሮሃ በሄሊኮፕተሯ ውስጥ የነበሩና የሞቱ ባለስልጣናትን ማንነት እንዲሁም አጠቃላይ ሁነቱን ማረጋገጥ እንደቻለች ዝርዝር መረጃዎችን ወደ እናንተ የምታደርስ ይሆናል።